ሚዲያ ነው። አድምጻችንን የሚያውቀው ከአንቺ በላይ የለም ማለት ይሄ ይሄ ይሄ የአንቺ ጥፋት ነው። አጥፍተሻል በይ ልስማ፣ ህዝብም ይስማ። ጄሪ ልጄን አላዶር በይኝ። እኔ ምንም ችግር የለብኝ። ይሄ አንቺ ሰት ነው። ይሄ የአንቺ ጥፋት ነው። ይሄን አድርገሻል። ምንም እኮ አላጠፋሽም። አካል አጠፋው። ደግሞ ዊዝ ኦል ማይንስ አንቺም አላጠፋሽም። እሷማ ጠፋ እያለችሽ አይደለም። ምንም እኮ የተፈጠረ ነገር የለም። ሚስ አንደርስታንድ ነው ከዛ ጋር የተፈጠረው አለመግባባት። ገባሽ? አለመግባባት እኮ ነው የተፈጠረው ማርዬ። የመጀመሪያውን ቃል ሚስ አንደርስታንድ ብያለሁ። ከዛ በኋላ ያለውን ከኔ አፍ የሰማሽው ነገር አለ? ዲድ አይ ሴይ ኤኒቲንግ መልስ። ተሳድብ ያለ ቃል ወጥቶኛል? እኔ ምንም ነገር ይሰ እንደውም ልንገርሽ ልንገርሽ የሆነ ቀን ለአመት ባል አካባቢ አብረን ገብተን እንደውም እኔ ነበርኩኝ ተናድጄ ጉቺ እኮ እንደዚህ እኔ የሆነ ነገር ስል ተናልጄ ማለት ነው። ጉቺ እንደዚህ ስል እሷ እኔን ነው እንደውም ቃቱ ገብቼ እንደውም እሷ ናት ስላንቺ የምትሸፍነው ጉቺ እኮ እንደዚህ ናት፣ ጉቺ እንዲህ ናት። አይደለም በቃ ያን ቀን የሆነ ነገር ተፈጥሯል ምናምን እያለች በጣም ነበረ። ኩሽ ስታረግ ይኸውልሽ ማሪ ጄሪ፣ ዛሬ ጄሪ ሌላ ነገር ውስጥ አንግባይ። ፍቅር ለመሰልሽ አንደኛ ሚዲያው ላይ አይደል የምናውረው የእስከ ዛሬው በክብር ነው ዝም ያልኩት። ከዚህ በኋላ ግን እኔ ማለት ነው ዣሜ መልስ አልሰጣት ዣሜ ምንም የለም። ምን ይሰማሹ ነገር አለ ማሪ፣ አንቺ አልሰማሽም እኔ አልሰማውም ህዝቡ አልሰማ። የኔ ፍቅር ጄሪ የኔ ወድሻለሁ የምትወጅኝ በዛኛው ሳይድ ከሆነ ዊዝ ኦል ማይ

እምወዳቸው ጂኒው፣ ቤቶ፣ ሆፕ ጆከር፣ ቤታዮ አንቺ በጣም በብዙ ሰፖርት ደሊና ማሃሪ፣ እነ ሚሚ ሽኮር፣ በጣም ብዙዎች እምወዳቸው ነገር ጥለው ቢሄዱ፣ አይ ዶንት ማይንድ ብቻዬን መቆምን ለመቻለሁ አለቅ ብቻዬን መቆምን ማንም ከህይወቴ ቢወጣም እኔ ዲፌንድ ማድረግ አይጠበቅም። የመጀመሪያውን ቀን አልተግባባን ይሆናል። ሁለት ቀን፣ ሶስት ቀን፣ አራት ቀን፣ አምስት ቀን፣ ስድስት ቀን፣ ወር፣ ሁለት ወር ሳንግባባን የተጣላ ነው። ከእኔ ሳይድ የሰማሽው ነገር ካለ ለእኔ አይደለም ለሃይማኖትሽ መስክሬ ነው። ለኔ አይደለም ለሃይማኖትሽ፣ እኔ ኩም አልእግዚአብሔር መስክሬ ነው። ምን ማለት ሰማሽ፣ ደግሞ ሰላም ነን ጄርዬ፣ ካልሰማሽ፣ ከዚህም ከዛም ካልሰማሽ፣ እስቲል ሰላም ነን ማለት። ይሄን ነው ምለው፣ ክፉ ነገር መናገር ማለት ነው። ለምን መሰለሽ ጄርዬ፣ የሆነ ነገር ምንም በይ ሰው ምን ያስባል መሰላችሁ? ጄሪ ስሚ፣ ሰው ምን ያስባል መሰለሽ? የሆነ ሰው ተጽዕኖ ያሳደረብኝ የሆነ ሰው አይደለም። የእናቴ ልጆች ወ ልጆቿን ሲነካ ፊት ለፊት ቆሜ ነው አትችልም ልጅ እንዳትሳደብ ምለው እኔ አልሰማም። ማንንም አንዳቸው የቤቴን ኪራይ አይከፍሉ። አንዳቸው ተጽዕኖ ያሳደረብኝ ሰው የለም። ልኬን ጥጌን አቃለሁ። ልኬን ጥጌን ያለፈ ባሉ በደን አይሆኑም። ፍርዴ መድኃኔዓለም ከኔ አፍቃል አይሰሙ ፈርቻቸው አይደለም። ለስድቡ ከኛ በላይ የለም እንባልግካልን። አልሳደብም። ስሳደብ ቤት ቤቱን ይደብረዋል። ጂኒውን ይደብረዋል። እነ ግሎሪ ይደበራቸዋል እነ ሶፊን እነ ግርማሞን በስድብ የማያቁኝ ሰዎች ብዙዎቹ ተቀርተዋል። ክብሬን እና ማንነቴን አልፎ ለመጣ ሰው መልስ የለኝም። ጊዜ መልስ ነው፣ ለጊዜ ትቸዋል። ጄሪዬ አይ ይሄን ካላረግሽ ጉቺዬ አልወድሽም እምትይኝ ከሆነ ክብሬ ሙሉ እንዳለ እንደ ደግማ መናገናይቶሆነ እኔ እኮ ከአንቺ ጋር ያለኝ ግንኙነት ሌላ ነው። ነዛ ነው፣ እኔ የምወድሽ በማንነት

አመት ከምናምን ሲዘጉን ዛሬም አለዋሽ መውጣት ቀራኒ ሆነ። ያስታርቅ ኖ ኦኬ ክብራችሁ ተነግቷል። ከኔ ህይወት ክብራችሁ በልጠባችሁ ከደል ግቡን ያልኳቸው ከወንድሞች የሚበልጥ የለም። በቃ ስለእኔ ስለማንም ምንም ማለት አልፈልግም። በእኔ በኩል ያየሽው ስህተት ካለ ይሄን አጥፍተሻል በይኘ ስላጠፋሁት ነገር ይቅርታ ልጠይቅም።

ገባኝ። ጄሪ አንቺ ጋር ነው የመጣሁት። አንቺ ጥፋተኛ እንዳልሆንሽ ስለማውቅ እኮ ነው። አንቺ ሳጠፋ ከጎን ቆመሻል። ስስት ከጎን ይቆመሻል። እኔ እኮ ላስማማ ነው የመጣሁት ጉችዬ። እንዴት እንደተረዳሽኝ አላውቅም። ሌላ ነገር መስሎሽ ሳለውኝ እኮ እናቴ ሌላ ነገር አልመሰለኝም። እኔ እኮ ጥያቄ የጠየኩሽ እኔ የመጣሁበት መንገድ በዚህ ነው አልሽኝ። እኔ እንዳላጠፋይ ስለማቅ እኔ እኮ ጉችዬ ምንም እንዳላጠፋይ ስለማቅ እኔ እኮ እየተማጸንኩሽ ነው፣ ላይ ይቅርታ እንድትባባሉ በቃ ለማስታረቅ ነው እንጂ የጠየኩሽ እኔ ጥያቄ ሌላ እኮ አይደለም ጉቺ ያጠፋሽ ምናምን እያልኩሽ አይደል ለለማጥፋሽ ስለማቅ ነው። የለም አይደለ እኔ በእኔ በኩል አላጉድል እንጂ ሁለት ሺህ አስራ ስምንት ከህይወቴ ያወጣኋቸውን ሰዎች ወደ ህይወቴ አልመልስም። እናቴ ይቅርታ አድርጊልኝ። የእናቴ ልጆች ቢሆኑ ዳግም ሁለተኛ ወደ ህይወቴ አልመልስም። ጸብም የለኝም፣ ጥላቻም የለኝም፣ ምንም የለኝም። ባለች ባለችበት ደህና ትሁን። አለቅ ጸብም ይቅርታም የለኝም እንደው በመድኃኒዓለም ይዤሻለሁ፣ በምታምኘው አምላክ ዳግም ህይወቴ የማልመልሳቸው ብዙ ሰዎች አሉ። ባለች በደናቱ ነገም ትናገር ከነጎዲያም መልስ የሰጠሁኝ የተሳደቡ ቀን አንቺ መተሹ ቀሲ መልስ የለኝም፣ ይቅርታም የለኝም። ባሉ በደና ይ ዳትስ ሚ ጨርሻለሁ። ከህይወቴ እግዚአብሔር ሰዎችን በመቀነስ ባርኮኛል፣ ባርኮኛል። አለቅ የተቀነሱ ሰዎች ዳግም አልመልስም። ባሉ በደና ክብሬ ሙሉ ነው። ነገም ከነጎዲያም ወጥተው ይናገሩ። መልስ የለኝም። አለቅ ይሄ ነው። ከዚህ በኋላ ዝም ታዬ የንቀት ነው። የእስከ ዛሬ የክብር ነበር። ከዚህ በኋላ ግን ዝም ያልኳቸው በንቀት ነው። እስከ ዛሬ በክብር ነበር ዝም ያልኩት መልካሙን ቀን አስቤ። ከዚህ በኋላ ግን ዝም ያልኳችሁ በንቀት ነው። ነገ ሞታችሁ ተሳደቡ፣ ከነገ ወዲያም አሽሙር ተናገሩ። እኔ መልስ የለኝም። ጄሪና ከብራለሁ። ቤቤቱን ጂኒውን እነግርማ እኔ የሰማሁት ነገር ስለሌለ

እኔ አሁን እዚህ ቤቶ እኔ አሁን እዚህ ጋር ሰላሜን ነው የማገኘው። ለምን መሰለቅ ነገረችኝ። ያቺም ጓደኛዬ ናት፣ ቡቺም ጓደኛዬ ናት። እንደዚህ ቲክቶክ ላይ በጣም የምወዳቸው ናቸው። ገባ ለዛ ብዬ ስ ለመፍጠር ነው በቃ ቡቺ ተናገረች። ከታች ትክክል ምን ሆናችሁ? ዋራአን እንደምትወ እሷንም እንደምትወጂ እንደ ህዝብ ገባሽ። እንደታላቅም እንደታናሽም መተሻላልም። እኔ ደግሞ ክብሬ ተነክቷል። ክብሬን ለነኩ ዳግም በሕይወት ይድል አልሰጥም። አልሳደብም በተለይ መልካም ቀን አብሬያቸው ላሉ ሌክኞቹ ስድብ አልሳደብም። መልካም ቀን አለኝ ብዬ ዝምማለ። እኔ እኮ አሁን እዚህ ምንም ሳይሰሙ እኔ አሁን ቡች መጥቼ አጓራውሽ እንጂ ይቅርታ ቂ ተያቸው። እነሱ ሞድሬተር አንቺ እኮ እንደታላቅም እንደታናሽም እንደ ታናሽም ላስማማችሁ ነሽን፣ ይመጣሽ አደል። እኔ ያጠፋውን ጥፋት ስለሌለ እስቲ ጀሪ እስቲ

አለኝ። በደንብ አድርጌ ሀዘናቶች ካችን ጥላቻ ተንኮልም ደባም ሴራም የለብኝም። ባለችበት ደህና ትሁን። መልካሙን ጊዜ እንዳናስብ፣ መልካሙን ጊዜ ሳስብ፣ መልካሙ ጊዜ አስቤ ዝም ብያለሁ። ዛሬ መልካሙ ቀን አልፎብኛል። ከዚህ በኋላ ዝምምላት የልቀት ነው። ስትናገር ተዋል፣ ስትናገር የፈለገችውን ስትል ተዋል። እኔ ከዚህ በኋላ ኤቨራጊ ማይ ላይፍ መልስ አልሰጥም። ኦኬ። ይቅርታና አብሮነት ግን የለኝም ባለች በደናቱ ይቅር መባባል አይጠበቅብንም ጭራሽ እኔ እኔና ማሚ ይቅርታ የለንም እግዚአብሔር ይመስገን ሁለት ሺ አስራ ሰባት ሲያልቅ ሁለት ሺ አስራ ስምንት እግዚአብሔር ከህይወት ያወጣችሁ ሰዎች ለበጎ ነው ግን ባላችሁ በደናቱ ሁኑ ነገ ጠዋት ተነስተሽ የፈለግሹ እንድትናገሪ እኔ ህሊና በለጠ ሀይሉ መቼም መልስ አልሰጥሽ መቼም መልስ ጠብቀሽ ብዙ ርቀት ሄደሻላለን እኔ መልስ አልሰጥሽም አንደኛ፣ ተከታዮቼን አከብራለሁ፣ ወዳጆቼን አከብራለሁ፣ ቤተሰቤን አከብራለሁ፣ የፈታሁትን የልጄን አከብራለሁ። አንድ ቀን ተሳስቼ ለሰራሁት ስህተት በብዙ ዋጋ ስለከፈልኩበት ያንን ቀን መድገም አለ። ባለሽበት ደህና ሁኚ፣ እኔ መልስ አልሰጥሽም። እያንዳንዱ ቪዲዮ ሲላክልኝ አይቼ ጸጥ የምለው ከአንቺ ያነሰ ምላሴ ያለው ሰው ኑሮ አይደለም። በቃ የእስከ ዛሬ እኮ በቃ እኔ ማለቀው ነገር ልጅ ፕሊስ፣ እኔ እኮ እኔ ፒስ የምፈጥር መስሎኝ በውስጥ አዋራሻለሁ፣ ግን ስለማን እንደሆነ ታውቂያለሽ። እዚሁ ካላወራሽ ነው ነገር ከሌለ ደግሞ በቃ። እኔ ግን ይሄ ነገር እንዲነሳ ፈልጌ እንዳልሆነ እንድታውቂው በቃ ይሄ ነገር እንዲነሳ ስለማልፈልግ ነው።

ስለተሰጠኝ ሰውንም ወድ ስላልተሰጠኝ ይሰር ስለሆንሽ ምናምን አይደለም። ለምን መሰለሽ፣ ክብሬን የምፈልግ ዛሬም ቢሆን ጉቺ ይህን ተናግራኛለች የምትልሽ ካለ ታምጣኔ፣ በአደባባይ ይቅርታ ልጠይቅ። በቃ እንደውም የነገርኩሽ እኮ የአመት በዓል ጊዜ አብረን ቁጭ ብለን እንደውም ምን የነበርኩ ተናድጄብሽ እንትን ስል እንደውም እሷ ነበር ዲፌንስ ስታደረግ የነበረው። ባይገርምሽ እኔ አይደለም ጉ እንደኔ አይነት ባህል ነው ያላት እንደኔ ነው እንትን ይልኩ በቃ አለ እኮ ምናምን እያለችኝ። እስፔሻሊ ማሜ ላይ ተጠንቅቄ ነው። ለምን እንደምጠነቀቅ ታውቂያለሽ። በጣም ስለምወዳት እንዳላጣት ነበረች። እኔም እኮ እሱን ስለማቅ እኮ ነው። ዛሬ አብረን መታረቃችን የይቅርታ መጠያየቃችን የትናንትና አንድነት ስለማይፈጥር ባለችበት ደህና ነው። አልደርስባትም፣ አይድረስብኝም፣ አልደርስባትም ግን ይህን የምነግርሽ ፈርቻ፣ አይደለም እኔ ፍራቻ፣ በዘሬ ነው ይፈራል። በቃ ቴንክ ዩ